ነገ ግንቦት 22 2017 ዓ.ም ነው። ይህ ቀን ደግሞ በኢትዮጵያ ታሪክ ውስጥ በደርግ መንግስትና በወያኔ ሻቢያ መካከል ሲደረግ የነበረው የወንድማማቾች ጦርነት በወያኔ አሸናፊነት መጠናቀቁ ሲገለጽ በዘመነ ኢህአዲግ ወያኔ እንደ ትልቅ የድል በዓል ሕዝብና መንግስት የግልና የመንግስት መስሪያ ቤቶች ተዘግተው ሲያከብር እንደነበረ የቅርብ ጊዜ ትዝታችን ነው። ይህም ዕለት ባለፉት የብልጽግና መንግስት ጊዜያቶች እንደ ከዚህ ቀደሙ እየተከበረ እንዳላለፈ የሚታወስ ሲሆን ይህም የሆነው ከወራት በፊት በጸደቀው የሕዝብ በዓላትና የበዓላት አከባበርን ለመወሰን በወጣው አዋጅ መሰረት በልማድ ሲከበር የቆየው ግንቦት ሀያ ብሔራዊ በዓልነቱን አስቀርቶታል። በእርግጥ ነው ብልጽግና ወደ ስልጣን ከመጣ ጊዜ ጀምሮ የግንቦት ሀያ አከባበር እየደበዘዘ እንደሄደና የግንቦታውያን በብቸኝነት እናከብራለን የሚሉት የህወሓት ሰዎች እንደሆኑም በቅርብ አይተናል። አሁንም በቅርብ ቀናት እንዳወጡት መረጃ መሠረት ግንቦት ሃያን ቅልጥ ባለ ስነ ስርዓት እናከብራለን ማንስ ይከለክለናል የሚል አጠር ያለ መግለጫ እንዳወጡ የምናስታውሰው ነው። ያም ሆነ ይህ በዚህ ዕለት የሚዘጋ መንግስታዊና መንግስታዊ ያልሆነ ተቋም እንደሌለና የሚዘጋ ስራም እንደማይኖር አዋጁ ያስረዳል ማለት ነው። የኤርትራው ተቃዋሚ ብርጌድ ንሓምዱ ወታደራዊ ስልጠና መጀመሩ ተሰምቷል። የኤርትራው የተቃዋሚ እንቅስቃሴ ብርጌድ ንሓምዱ ከሰሞኑ በኢትዮጵያ ውስጥ ለሚገኙ አባላቶቹ ወታደራዊ ስልጠና መስጠት መጀመሩ የታወቀ ሲሆን እንቅስቃሴውን የሚመሩት ግለሰቦች በአዲስ አበባ ጽፈት ቤት መክፈታቸው የተሰማው ከጥቂት ወራት በፊት ነበር። በኢትዮጵያ መንግስት እንደሚደገፍ የሚነገርለት ይህ ቡድን በየካቲት ወር 2017 ዓ ም በአዲስ አበባ የከፈተውን ቢሮ ለወታደራዊ ማዕከላዊ ጽፈት ቤትነት የመጠቀም እቅድ እንዳለው ባሳለፍነው ሚያዝያ ወር ለቢቢሲ አማርኛ ገልጾ እንደነበር የሚታወስ ሲሆን ብርጌድ ንሓምዱ በቅርቡ በኢትዮጵያ በሁለት ቦታዎች ወታደራዊ ስልጠና መጀመሩም ተሰምቷል። ቡድኑ ወታደራዊ ስልጠና የጀመረባቸው ቦታዎች ሚስጢራዊ እንዲሆኑ መደረጉ ነው የታወቀው። ኢትዮጵያና ኤርትራ ግንኙነታቸውን ከ27 ዓመታት ኢህአዲግ ህወሃት መውረድ ጋር ተያይዞ የብልጽግና መንግስት መመስረትና ወደ ሥልጣን መምጣት ጋር ተያይዞ ነበር መንግስት ለመንግስትና ህዝብ ለሕዝብ ግንኙነታቸውን የጀመሩት ግንኙነቱ መርህ ላይ ያልተመሰረተ በመሆኑ ግንኙነታቸው በትግራይ ከተቀሰቀሰው ጦርነት በኋላ ህወሀትና የኢትዮጵያ ፌዴራል መንግስት በፕሪቶሪያ ስምምነት ላይ በመድረሳቸው ያ ያለ መርህ የተጀመረው ግንኙነት ሻክሮ በኩርፊያ ተደምድሞ እነሆ አንዱ አንዱን በቃላት በመወረፍና የአንዱን ተቀናቃኝ አንዱ ሀገር ውስጥ በማስገባት ተቃዋሚን ማደራጀት ላይ ተጠምደዋል። እነሆ እዚህም እዛም የምንሰማቸው ጉዳዮች የዚሁ አካል ናቸው። የብርጌድ ንሓምዱም ጉዳይ የዚህ አካል እንደሆነ ይታመናል። በነገራችን ላይ ዝሆንና ዝሆን ቢጣላ የሚጎዳው ሳሩ ነው ይላሉ አበው። እውነት ነው። የመንግስታቶች በባለሥልጣናቱ ጠብና እርግጫ የሚጎዳው የመጀመሪያው አካል ንጹሑ ማህበረሰብ እንደሆነ እሙን ነው። ሲቀጥል ሀገር ወዘተ እያለ ይሄዳል። በሀገራችን እዚህም እዚያም የምንመለከተው ይህንኑ ነው። ለማንኛውም ሰላም ለሀገራችን ሰላም ለምድራችን። የውጭ ኃይሎች በብልጽግና ስም በኢትዮጵያ ጦርነቶችን አውጀዋል አሉ ፕሬዚዳንት ኢሳያስ አፈወርቂ። የውጭ ኃይሎች በብልጽግና ስም በኢትዮጵያ ጦርነቶች አውጀው ይገኛሉ ሲሉ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ተናግረዋል። ባለፈው ቅዳሜ 34ተኛው የኤርትራ ነፃነት ቀን ሲከበር በአስመራ ስቴዲየም ንግግር ያደረጉት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያ በርካታ ጦርነቶች እየቀጠሉ መሆናቸውን እንዲሁም ተንኳሽ አጀንዳዎች እየተራገቡ እንዳሉም ገልጸዋል። ቅዳሜ ግንቦት 16 ቀን በተከበረው 34ተኛው የኤርትራ ነፃነት ቀን ንግግር ያደረጉት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በዓለም አቀፋዊ አህጉራዊና ሀገራዊ ጉዳዮች በርካታ ነጥቦችን አንስተዋል። በኢትዮጵያ መንግስት ላይ ከፍተኛ ትችት የሰነዘሩት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከዓመታት በፊት በኢትዮጵያ ለታየው ላሉት ለውጥ የኤርትራ ሕዝብና መንግስት መደገፋቸው እንደማይቆጫቸው ጠቁመዋል። እንደተለመደው ከኤርትራ ውስጣዊ ጉዳዮች ይልቅ ዓለም አቀፋዊና ከኢትዮጵያ ጋር በተያያዙ አጀንዳዎችን በብዛት የዳሰሱት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ንግግር በኢትዮጵያ ኤርትራ መካከል ተጀምሮ የነበረው ያሉት ተስፋ ሰጪ ግንኙነትም መምከኑን ጠቁመዋል። ፕሬዚዳንቱ ታይቶ የነበረው ተስፋ ሰጪ ሁኔታ መክኗል፣ የኢትዮጵያ ህዝብም ምርጫውን አውቆ ተቃውሞ ሲያስነሳ እየታየ ነው የኤርትራ ህዝብና መንግስት በከፍተኛ ተስፋና በሙሉ ልብ ተነስቶ ለነበረው ሪፎርም ያልተገደበ ድጋፍ መስጠታቸው የሚቆጫቸው አይደለም። በርካሽ የግጭትና ውሸት ማዕድም በፍጹም አይገኙም። ተንኮል እየፈተሉ ላሉ የውጭ ኃይሎች እጃችሁን ሰብስቡ፣ በግዛታችንና መሃል የሰፈራችሁ ደግሞ ዞር በሉ እንላለን ብለዋል። በሁለት ዓመቱ የትግራዩ ጦርነት ከኢትዮጵያ መንግስት ጋር ወግነው በትግራይ የተዋጋው የኤርትራ መንግስት በተለይም ጦርነቱ የቆመው የፕሪቶሪያ ስምምነት ከተፈረመ በኋላ ባለው ጊዜ ግንኙነቱ መቀዛቀዙ፣ ከዛም አልፎ በተለያዩ አጀንዳዎች ምክንያት ወደ ግጭት ስጋት መግባቱ ሲገለጽ ቆይቷል። የኤርትራ ጦር በትግራይ በርካታ የሰብዓዊ መብት ጥሰቶችን በመፈጸም ይወነጀላል ይላል የዲ ደብሊው መረጃ። ህጋዊ ታሪካዊና ሞራላዊ ግዴታይን ለመወጣት ቃል እገባለሁ ሲል ህወሀት መልእክት ማስተላለፉ ተሰምቷል። በምርጫ ቦርድ ተሰርዟል የተባለው ህወሀት ግንቦታውያን በተመለከተ ሰፋ ያለ መግለጫ ያወጣ ሲሆን በመግለጫው የኢትዮጵያ መንግስት የፕሪቶሪያን የሰላም ስምምነት ሙሉ በሙሉ ለመተግበር ምንም አይነት ፈቃደኝነት አይታይበትም ብሏል። ህወሀት በመግለጫው አክሎም የፕሪቶሪያ ስምምነት ሙሉ በሙሉ ባለመከበሩ የተወረሩ መሬቶቻችን በጠላቶቻችን እጅ ይገኛሉ። የተፈናቀሉ ዜጎቻችን ለዓመታት በመጠለያ ውስጥ ሆነው በረሃብና በበሽታ እየተሰቃዩ ናቸው። ህዝባችን ለተፈጸመበት የጄኖሳይድ ጥቃት ፍትህ አላገኘም። ይህ ሁሉ ሆኖ ግን የፓርቲያችንና የጊዜያዊ አስተዳደራችንን የህዝባችን የትግል ስትራቴጂ አሁንም ሰላም ነው በማለት አስረድቷል። ህወሓት ሲቀጥልን እነዚህ ችግሮችን በሰላማዊና በፕሪቶሪያ ስምምነት መሰረት እንዲፈቱ በእኛ በኩል የሚጠበቀውን እያደረግን ነው። የኢትዮጵያ መንግስት ግን ሆን ብሎ የፕሪቶሪያን ስምምነት ያዘገየው ሲሆን አሁን ደግሞ ስምምነቱን የመጣስ ምልክት እየታየበት ይገኛል። በመሆኑም ወደ ስምምነት እንዲመለስ ጥሪ እናቀርባለን። ዓለም አቀፍ አደራዳሪዎች፣ መንግስታትና ተቋማት የፕሪቶሪያው ስምምነት ተግባራዊ እንዲሆንና የትግራይ ህዝብ ስቃይ እንዲቆም ታሪካዊ ኃላፊነታቸውን እንዲወጡም ፓርቲው አሳስቧል። ፓርቲው ለትግራይ ህዝብ ባስተላለፈው መልእክት ደግሞ አሁን በአስቸጋሪ የትግል ምዕራፍ ውስጥ እንደሚገኝ ጠቁሟል። ጨምሮም የድላችን ምንጭ የሆነውን አንድነታችንን ለማደፍረስ ከሚጥሩ ተጠንቀቁ ብሏል። ህወሓት የትግል ስኬት ታሪክ እንዳለው ጠቅሶም የዚህም ድል ምልክት በሆነው ግንቦት ሀያ ህጋዊ፣ ታሪካዊ፣ ሞራላዊ ግዴታውን በመወጣት ወደፊት እንደሚጓዝ ቃል ገብቷል። የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም መሸለማቸው ተሰምቷል። የቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ኢትዮጵያን ሶሳይቲ ፓርትነርሺፕ በተባለ ድርጅት የእውቅና ሽልማት ማግኘታቸው ታውቋል። ኮሎኔል መንግስቱ ኃይለማርያም ሽልማቱን ያገኙት በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ በሚል እንደሆነ ጋዜጠኛ ገነት አየለ ተናግራለች። ጋዜጠኛዋ ሽልማቱን ሐራሬ ዚምባብዌ በሚገኘው መኖሪያ ቤታቸው ተገኝታ እንዳስረከበቻቸውም ተናግራለች። በዚህ ዓመት ለህትመት በበቃው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 አስታውሰው እውቅና ለሰጡት ሁሉ ከፍ ያለ ምስጋና አይን አቀርባለሁ፣ ሲሉም ተደምጠዋል። በዚሁ ስነ ስርዓት ላይ የተገኘችው ልጃቸው ዶክተር ትዕግስት መንግስቱ ለትምህርት ያለህ ጥማትና ፍላጎት ያኔ ገና በወጣትነት የተገለጠው የመጀመሪያ ልጅን ትምህርት ብለ ስትሰይማት ነው። መማር መማር አሁንም መማር የሚለው መፈክር የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረግከው ጥረት በዚያ ተጠቃሚ የነበሩት ብቻ ሳይሆኑ ከመላው የኢትዮጵያ ህዝብ ጋር እኛም ቤተሰቦችህ እናደንቅሃለን ስትል ተደምጣለች።